ወንድሞቻችንን ሰርተውትም ሆነ አልሰሩትም ሆነ ቪዲዮቸውን፣ ወንጀለኛው ወንጀለኞቹ ተያዙ እያላችሁ ሳውዲ አረቢያ በተከሰተው የነፍስ ማጥፋት ወንጀል ፎቷቸውን እየለጠፋችሁ የምታንሸራሽሩ እህቶች፣ ወንድሞች አላህን ፍሩ፣ አላህን ፍሩ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቲዩብ የማዘር ዩቲዩብ አድማጭ ተመልካቾች በያላችሁበት የአላህ ስብሐነ ወተዓላ ሰላም፣ እዝነት፣ ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬ በአዲስ ቪዲዮ ተከስቻለሁኝ። የዛሬው ቪዲዮ ለብዙ እህት ወንድሞቻችን እንዲደርስልኝ ላይክ፣ ሼር እያደረጋችሁ አሰራጩልኝ ማለት ነው። ራስ በራሳችን እንደዚህ ስንመካከር ስንወያይ የሆነ የምንሳሳት እህቶች ወንድሞች ከዛ ከስህተታችን ልንመለስ ስለሚችል ሰሞኑን ሳዑዲ ላይ በነፍስ ማጥፋት በተጠረጠሩት ወንድሞቻችን ላይ ራሳችሁ በወገናችሁ ላይ ሴራ የምትጠነስሱ ሰርተውትም ሆነ አልሰሩትም ሆነ ቪዲዮዋቸውን እየቀር እንትን እያላችሁ እየለጠፋችሁ ተያዙ ተያዙ እያላችሁ እንደ ወንጀለኛ ወንጀለኛም ሆኑ አልሆኑም ወላሂው ዓለም አላህ ስብሃነሁ ወተዓላ ብቻና ብቻ ነው የሚያውቀው። የሳውዲ መንግስት ወንጀለኛው ብሎ ሲገል ሲይዘው አላያችሁም? ነገ አላህ ፊት አይተሻሎይ አይተሃሎይ ተብላችሁ ስትጠየቁ መልሳችሁ ምንድን ነው? ቢሰሩትም ባይሰሩትም የሳኡዲ መንግስት ቀልድ አያውቅም። እንኳን የራሱን ዜጋ ነፍስ ጠፍቶ ቀርቶ የሌላ ሀገር ዜጎች እንኳን ነፍሳቸው ሲጠፋ እንደምንም ብሎ ገቡበት ገብቶ ይይዛል ማለት ነው። እና ወንጀለኛው ብሎ እስከያዘው ድረስ ለምንድን ነው ይሄ ወንጀለኛ እያላችሁ ዝም ብላችሁ ሶታቸውን እየለጠፋችሁ ሸርሸር የምታደርጉት? ይህ እነዚህ እኮ በወንጀለኛ ስም የተያዙ ወንድሞቻችን እኮ እንደናንተው የምትሳሳ እናት እንዳለው እህት እንዳለው ሚስትም አግብቶ ከሆነ ሚስትም እንዳለው ልጆችም ወልዶ ከሆነ ልጆች እንዳሉት አትርሱ ማለት ነው። እስኪ አሁን ምሳሌ የራስሽ ወንድም የራስህ ወንድም ወንጀለኛ ተብሎ ሲያዝ ብታየው በዛ በወንጀሉ ደግሞ እንግዲህ የሚፈረድበትን ታቃለ። ነፍስ አጥፊ እንግዲህ ሳውዲ አረቢያ ላይ እንደ ሌላው ሀገራት ዝም ብሎ በቀልድ በስራት ብቻ የሚለቀቅ አይደለም። የራሱን ነፍስ እስከሚጠፋ ድረስ አጣርቶ እስከደረሰበት ድረስ ነፍሱን ነው የሚያጠፋውና ከላ ልጆች ሊገደል ነው። ነፍስ በማጥፋት እሱም ልጆች ሊገደል ነው ስትባል፣ እናት ስትሰማ፣ እህት ስትሰማ፣ ሚስት ስትሰማ፣ ልጆች ሲሰሙ፣ እንዲሁም ወዘተ ወገኖች ሆኖት የዛ ልጅ ወገን የሆነ ሲሰማ ምን አይነት ስሜት እንደሚሰማው ታውቃላችሁ። ግን ቆይ እኔ እኮ ግርም የሚለኝ ማለት ነው ነግበኔ የሚባለው ነገር ለምን ከላያችን ላይ ተወገደ? እኔ ነፍስ አጥፊዎችን እየደገፍኩኝ አይደለም። ግን ደግሞ ባልሆነ ያኔ ሆኖም ይሆን አልሆነም ይሁን የሳውዲ መንግስት የበቃ እንትን ነፍስ አጥፍቷል ብሎ እስካላወጣቸው ድረስ ለምንድን ነው የምትለጥፏቸው? አሁን ምሳሌ እነዚህ ነፍስ አጥፊዎች ብላችሁ ተያዙ እኮ ብላችሁ ሸርሸር ስታደርጉ የዛ ልጅ እናቱ በፊት እንዳልኳችሁ በቃ ሁሉም ወገኖቻቸው ሊያዩ ይችላሉ። በዛ ሰዓት አጥፊም ይሁኑ አጥፊም አይሁኑ ወንጀለኛ ተብለው ሲያዩ ምን አይነት ስሜት እንደሚሰማቸው እስኪገምቱት፣ ገና ይሁን አይሁን ገና ሳይጣራ ዝም ብሎ በዘፈቀደኝ የምታወሩ እህቶች ወንድሞች ማለት ነው ቪዲዮአችን ቫይራል እንዲወጣልን መቼም የኛ ማህበረሰብ ምንድን ነው እንደዚች እንደዚች ያለችን ነገር ሼርሼር ማድረግ ስለሚወድ ሞተ፣ ገደለ እንደዛ አለ የሚለውን ይህንን አስከፊ አስከፊ ነገር ስታው ስለምትወዱ ከላስ እነዚህ ሚዲያ ተጠቃሚዎችም ይህንን በቃ ማንሸራሸር ልምዳቸው ሆነ ማለት ነው። ጥሩን ነገርማ አሁን ብዙ ወንድሞቻችን እንደዚህ የተጎዱ ወገኖቻችንን በቃ ሚስኪኖችን የሚረዱ ወንድሞቻችንንማ ዘወር ብላችሁ አትመለከቱ። ይሄ ጥሩ ሰሪ ወንድማችን፣ ይች ጥሩ ሰሪ እህታችን ብላችሁ ፎቶአቸውን እየለጠፋችሁ ወይም ቪዲዮአቸውን እየለጠፋችሁ ሸርሸር አታደርጉላቸውም ግን እሳ እንደዚህ ወንጀልን የተመለከተ የሆነ ብቻ የማይጠቅም ነገር ላይ ትኩረት አድርጋችሁ ታንሸራሸራላችሁ እና ነገ በዚህ በተናገራችሁት ምላሳችሁ ነገ እንደምትጠየቁ ደግሞ እርግጠኛ ሆኑ። እና ምንድን ነው እኔ ያሳዘነኝ እንዲሁ እኔ በቃ የኔ ወንድም ቢሆን የኔ እህት ብትሆን የሚለው ነገር ለምን እንደው አናስብም? እና ምንድን ነው ምንድን ነው እንደዚህ አሁን ችግር የፈጠሩ እህቶቻችንን ወንድሞቻችንን፣ ያ ለነዛ ምክር ለመለገስ ገናም ደግሞ ችግርን ላልፈጠሩ ወገኖቻችሁ ምክር ለመለገስ ከፈለጋችሁ፣ ዝም ብላችሁ ብቻ እንደዚህ ይሄ በዚህ መንገድ በዚህ ሁኔታ ብላችሁ የሆነ የምትመክሩበትን መንገድ ይዛችሁ ምከሩ። ግዴታ የዛኔ ሰው የዛኔ የልጅ ፎቶ የዛችን የልጅ ፎቶ ስለለጠፋችሁ ብቻ እኮ ምንም ጥቅም አታገኙም ማለት ነው እና ፎቶአቸውን አትለጥፉ። በአጠቃላይ ወንጀለኛም ሆኑ አልሆኑም ፎቶአቸውን አትለጥፉ። ክላስ ገና አልተጣራም፣ ገና ይግዴል አይግዴል ሲገድል አልታየም የኢትዮጵያ እንደ ኢትዮጵያ መንግስት ወይም ደሊላ ሀገሩ መንግስት የሳዑዲ መንግስት ቀልድ አያውቅም እና እስከሚያወጣው ድረስ ፎቶአቸውን አትለጥፉ። የዛ ልጅ የዛ እናት ስትደነግጥ ያንችም እናት እንደምትደነግጥ ደግሞ በአንች ላይ ደርሶ በአንተ ላይ ደርሶ ያንተ እናትም ልጇ እንደዛ ሆኖባት እንደምትደነግጥ እርግጠኛ ሁን። ምንድን ነው የሰው ልጅ በሰፈረው ቁና ማፈሱ አይቀርም። ዛሬ ጡር ተናግረህ ከሆነ ጡር ተናግረሽ ከሆነ በቃ ወዘተ ይደርሳል። ዛሬ ጊዜ ደግሞ አሁን ባለንበት ወቅት ሱብሃነላህ፣ የሚገርመው እሚገርመው በዛችኛይቱ ዓለም ብቻ አይደለም ቅጣቱ ማለት ነው። አሁን እዝቹ እዝቹ ነው ሰዎችን የበደለ ሰው እዚች ዱንያ ላይ ነው የሚያዩ። በንግግርም ሆነ በድርጊትም ሆነ የሰዎችን የጎዳ እዚች ዱንያ ላይ ነው የሚያዩ። እና ይሄ ስለዚህ ለምን ይሄንን አናስብም ማለት ነው። የነገውን ብቻም ሳይሆን አሁኑ እዚች ዱንያ ላይ እንዲሆን እንደምንጎዳ እርግጠኛ መሆን ይኖርብናል ማለት ነው። እህቶቼ፣ ወንድሞቼ እኔ ልመክር ፈልጌ አይደለም። እኔ የመምከር አቅሙም የለኝም፣ ግን እንደው ተሰማኝ እንደዚህ ዘወር ዘወር ስል በቃ ወንጀለኛ ወንድማችን እኮ ተያዘ፣ ሌሎች ወንድሞቻችንን አስቸገረ፣ እንደዚህ ወንጀል እንትን ወንጀል ሰርቶ ምናምን ምናምን። እነዚያም የተያዙ ወንድሞቻችን እኮ አላህ ቀድሮት ነው የተያዙት። አላህ ባይቀድረው ኖሮ ይሄ ነፍስ አጠፋ ተብሎ ስለተጠረጠረ ወንድሞቻችን እህቶቻችን አይያዙም ነበረ። ቀደረው፣ የዚህ አገር እህል ውሃቸው አለቀ፣ ተያዙ። የሳውዲ መንግስት ደግሞ ዝም ብሎ አያፍስም። የሆነ ነገር የሆነ አስቀያሚ ነገር ሲሰሩ ካገኘ የሆነ አላስፈላጊ ነገር ሲሰሩ ሲያገኝ ብቻና ብቻ ነው የሚይዘው ማለት ነው። ያም ሆኖ ግን ደግሞ አሁን አንዳንድ እህቶችም ወንድሞችም ማለት ነው የሆነ ወንጀል ሳይሰሩ ልንያዝ ነው ብለው የዚህ ሀገር አሁን ፖሊሶቹን ካዩ ማለት ነው ዝም ብሎ ይፈረጥጣሉ። በዛ ምክንያት ምንድነው ከላስ ይሄማ ሰው ይቸማ ይህማ ልጅ ይችማ ልጅ ብሎ የሳውዲ መንግስት እንግዲህ አሃ ወንጀል ሰርታ ነው የሆነ ነገር ሰርቶ ነው ብለው ማለት ነው ይይዛሉ እና ባለፈው የሆነ የዚህ ሀገር ፖሊስ ነው የሆነ ቃለ መጠየቅ እየተደራረገ ለምንድን ነው የምትይዙት፣ እንደዚህ ንጹሃኖቹን ለምን ትይዛላችሁ? ምናምን ተብሎ ሲጠየቅ ማለት ነው። የሆነ እኛን ሲያዩ ይሮጣሉ። የሆነ ሲሮጡ ስናይ ደግሞ የሆነ ወንጀል ሰርተው ነው ብለን እንይዛቸዋለን። እኛን ሲያዩ ባይሮጡ ኖሮ የሆነ ፍርሃት ነገር ባይሰማቸው ልንይዛቸው አንችልም ነበረ የሚል ነው መልስ ሲሰጥ የነበረውና ይህንን ልላችሁ የፈለግኩት ምንድነው ወንጀል ሰርታችሁ ቀስ ብላችሁ ሂዱ ማለት አይደለም። ወንጀል ስሩ ማለት አይደለም። ለራሳችሁ ስትሉ ወንጀል አለመስራት እንደ ግዴታ ሆኖ አላህ እንደ እንትን የሆነ ብቻ እንደ ግዴታ ሆኖ ካላመጣባችሁ በስተቀር እንደ በዚህ በጥቃቅን ነገር ዝም ብላችሁ ለዱናዊ ነገር ብላችሁ የሰውን ሕይወት አታጥፉ። የሆነ በስራ ቦታ አሁን ምሳሌ ስራ ላይ ስንሆን የሆነ ብቻ የሚያናድዱ ነገሮች ሊገጥሙን ይችላሉ። አሁን ስራችንን በደንብ እየሰራን ገንዘባችንን ላይሰጡን ይችላሉ፣ ምሳሌ ከዛ ያንን አንድ ወር ወይ ሁለት ወር አይተናቸው ገንዘባችንን የማይሰጡን ከሆነ የሆነ አማራጭ መውሰድ አማራጩ ምንድን ነው? ቤት መቀየር ነው። ጠለ ቤት የምትሰሩ እህቶች ደግሞ ላመጣችሁ ኤጀንሲ ደውላችሁ ገንዘባችንን አልሰጠንም ማለት ነው። ጠፍታችሁ የምትሰሩ እህቶች ካላችሁ ወንድሞች ካላችሁ፣ አማራጫችሁን ፈልጋችሁ መውጣት ነው። መቼም ያንድ ወር ደመወዝ ነፍስ ከማጥፋት የሆነ በነዛ ሰዎች ላይ ችግር ከመፍጠር ያንድ ወር ደመወዝሽን ትተሽ መውጣት፣ ያንድ ወር ደመወዝህን ጥለህ መውጣት ምንም ችግር የለውም። እና ስለዚህ ችግር አትፍጠሩ እላችኋለሁኝ። ነግበን የሚለው ነገር በራሳችን ላይ ይሁን። እናስብ፣ እናስተንትን። እስኪ እንደ ሰውኛ ቁም ብለን እናስበው ማለት ነው ይሁንን ነገር ከማድረጋችን በፊት ይሄ ነገር እንዴት ነው እስኪ ጉዳት ላይ ያደርሰኛል፣ ጉዳት ላይ አያደርሰኝም የሚለውን እንዲ ቆመን ስለ ሰው ስናወራም፣ ስለ ራሳችንም ስናስብ፣ ስለ ሰዎችም ስናስብ ቆም ብለን እናስብ። መጀመሪያ ከመናገራችን በፊት ከመስራታችን በፊት መጀመሪያ ማሰብ ይቀድማል። እንሰብ እንሰብላችኋለሁኝ፣ እህቶቼ ወንድሞቼ። እና አላህ ስብሃነሁ ተዓላ ከእንደዚህ ያለው ሙሲባ ይጠብቀን። መቸም፣ ማንኛውም ነገር ሲከሰት አላህ ቀድሮት ነው። አላህ ባይቀድረው ኖሮ የሆነ ነገር አይከሰትም ማለት ነው። ሲከሰትብን ከላስ ቀደረው አላህ ብለን ማለፍ ይኖርብናል። መታገስ፣ ትዕግስት ካለ ሁሉም ነገር አለ ነው። መታገስ የሆነ ሙሲባ ላይ እንዳንወድቅ መታገስ አለብን። ዱዓ ማድረግ አለብን። እህቶቼ ወንድሞቼ፣ አላህ ሱብሐነሁ ወተዓላ እንደው ከእንደዚህ ያለ ሙሲባ ይጠብቀን። እሱ ነው ጠባቂያችን። እሱ ይጠብቀን። የሆነ ችግር እንዳይከሰትብን ያድርገን እላለሁኝ። አላህ ሀገራችንን ሰላም አድርጎልን እንደዚህ በስደት እንደ ተንከራተን እንደው አንቅር እህቶች፣ ወንድሞቼ ዱዓ አድርጉ። ሀገራችንን ሰላሟን መልሶልን በሀገራችን የምንደሰት እንደ ማንኛውም ሰው እንደዚህ በሀገራችን ላይ ፋ ብለን የምንኖር ያድርገም ማለት ነው። በሀገር ላይ ነው ሁሉም ሁሉም ነገር የሚያምረው። ሀታ ራሱ እንደው ሞት እንኳ ቢመጣ ሀገር ላይ እንደው ያምራል፣ ወገን ጋር ማለት ነው ሞት ሀገር ላይ ሰርግ በሉት ምንድነው ስታዝኑ፣ ሌላ ወገናችሁ ቅፍ ሲያረጋችሁ ሲያማችሁም ደግሞ አብሽሮ ብሎ ቅፍ ሲያረጋችሁ ወገናችሁ ደስ ይላል። በስደት ላይ ግን ከባድ ነው እና በስደት ላይ ወንድሞቻችንን አናሳጣቸው። ወንጀል ስሩ ማለት ሳይሆን፣ ወንጀለኛ ይሁኑ አይሁኑ ሳናቅ አናሳጣቸው የሚል ነው የዛሬው መልእክቴ። በንግግሬ የምትቀየሙ ካላችሁ አውፍ በሉኝ ማለት ነው። ኢንሻአላህ በሌላ ቪዲዮ እስከምንገናኝ በያላችሁበት ያላህ ሰላም፣ እዝነት አይለያችሁ። ማአሰላማ።